ህዝቦች ሁሉም ህዝቦች አገልግሎት የሚፈልጉ ናቸው ለውጥ የሚፈልጉ ናቸው የራሳቸውን የግላቸውንና የጋራ ጥቅማቸውን ናፊታዊ የሆነ እድገትን የሚፈልጉ ናቸው እና ይህንን ከማረጋገጥ አንጻር ከክልል ጀምሮ እስከ ታች ያሉ የመንግስት መዋቅሮች እነዚህ የህዝቦችን ፍላጎትን መስረት ያደረጉ ስራዎችን በቅንነት በታማኝነት መስራት የሚፈልግ ነው የሚሆነው። ከዛ ውጪ የተለያዩ ህዝቦችን የሚያስተሳስሩ የጋራ እሴቶችን ማጎልበትን የሚያስችሉ ስራዎችን መስራት ያስፈልጋል ማለት ነው። የህዝብ ለህዝብ ግንኙነት ስራዎችን እየሰራን በየአካባቢው ያሉ የተለያዩ ጥያቄዎችን እየመለስን መሄድ መቻል ያስፈልጋል ማለት ነው። የባህል አባቶች አሉ፣ የሃይማኖት መሪዎች አሉ። እነዚህ አካላት ሁሉ በህዝቡ መካከል ላይ ያሉ መቀራረብን ከመፍጠር አንጻር ሰፊ ስራ መስራት የሚችሉ ናቸው። እነዚህን ከመንግስት መዋቅር ውጭ ያሉ ሌሎች አካላትንም ይዘን የክልሉ አንድነት ጠንካራ ሆኖ እንዲቀጥል የማድረግ ጉዳይ ላይ በደንብ አድርገን መስራት ያስፈልጋል ማለት ነው። ከዚህ ውጭ በተለያዩ አጋጣሚዎች በየአካባቢው የሚፈጠሩ ሰላምን የሚያናጉ አንዳንድ አጋጣሚዎች ይፈጠራሉ። ና እነዚህ ችግሮች ቅድሚያ ሰላም የማጎልበት ስራ መስራት መቻል አለብን። ከዛ በተጓዳኝ ደግሞ የሚፈጠሩ ችግሮች በሚኖሩበት ጊዜ ህዝቡን በማሳተፍ በፍጥነት መፍታት የምንችልበት እና ጠንካራ የሆነ የአንድነት አስተሳሰብ እያደገ የሚሄድበት ሁኔታ መፍጠር መቻል አለብን። ስለዚህ አንድነትን ደግሞ ሊያደናቅፉ የሚችሉ የተለያዩ አስተሳሰቦች ሊነሱ ይችላሉ። አሁን ዘመናችን በጣም ዲጂታል የሆነ ዘመን ነው፣ የሚዲያ ዘመን ነው። የተለያዩ አስተሳሰቦች በቀላሉ የሚራመዱበት እድሎች በጣም ሰፋ ያሉበት ወቅት ላይ ነን የምንገኘው። ስለዚህ እነዚህ አስተሳሰቦች የሚነሱበት መነሻ ከምን እንደሆነ በደንብ ለይቶ ማወቅ ያስፈልጋል። የህዝቡን አንድነት እንዳይጎዱ በተከታታይ ጊዜ ሳይሰጡ ህዝቡን በማንቃት በማስተባበር ወደ አንድነት መምጣት የምንችልበት ሁኔታ መስራት ያስፈልጋል። ስለዚህ በአጠቃላይ ስናይ ክልላችን ሰፊ ፖቴንሻል ያለበት ክልል ነው። ብዙ ልማት ማረጋገጥ የሚችል ከክልሉ አልፎ ለሌላውም አካባቢ ሊተርፍ የሚችል ሀብትን መፍጠር የሚችል አካባቢ ነው። ስለዚህ ይሄ አካባቢ ያሉን ፖቴንሻል በደንብ ይዞ አሳድጎ መውጣት የሚችልበት አስተሳሰብ በየጊዜው እየገነባን፣ እያሳደግን የክልሉ አንድነት ጠንካራ ሆኖ እንዲቀጥል የማድረግ ስራ አሁን እየተሰራ ያለ ስራ አለ። ግን ከዚህ በተሻለ ደረጃ አጠናክረን መስራት ያስፈልጋል የሚል ሀሳብ ነው ያለ